እልፍ ከ1,044 የሚሆኑ ሰማዕታት በማዋይለ ዕለእስክንድሮስ ሰማዕትነት የተቀበሉ የሌሎችንም ዜና ማንበብ እንጀምራለን። በዚያም ወቅት በክርስቶስ ቤተ ክርስቲያን ላይ ትልቅ ስደት ሆነ። በዚያም ወራት ከሕፃንነቷ እግዚአብሔርን የምትፈራ እየሉጣ የምትባል አንዲት ሴት ነበረች። የመኮንኑን የዕለእስክንድሮስን ዜናና ዝናውን ሰምታ መኮንኑን ከመፍራቷ የተነሳ ተሰደደች። ተሰዳም፣ የኪልቅያ አውራጃ ከሚሆን ተርሴስ ከሚባል አገር ደረሰች። ሄዳም ከዚያ በሀገሮቿ ተቀመጠች። ለእስክንድሮስም ዱካዋን ተከትሎ ከዚያ አገር ደረሰ። ክርስቲያን ቂርቆስና ኢየሉጣንም ፈለጋቸው። ቅድስት ኢየሉጣን ጭፍሮች ያዟት፣ ወደ መኮንንም አመጧት። ይህንን አገር የምታውቅ ሥራ የምታደርግ ይህች ናትም አሉት። ለአማልክትም እንዳትሰዉ የምትል የሚጠቅሙት የለም የምትል ነፍስ የላቸውምም የምትል መኮንኑን፣ ለእስክንድሮስንም ይህን ሰምቶ ወገንሽ ከየት ነው? እስኪ ንገሪ ዘመዶችሽ ስንስነማን ናቸው? ሀገርሽስ ወዴት ነው? ይላት ጀመር። ቅድስት ኢየሉጣም መልሳ ወገኖቼንስ አላውቃቸውም፣ ሀገራቸውም አንገቤን የሚባል የኢቆንዮን ክፍል ነው። ስለ አንተ እኔ ተሰደድኩ፣ ዛሬ በአንተ እጅ ተያዝኩ አለሁም። መኮንኑም መልሶ እንሆ አውቀሽስ ቢሆን በእጄ ባልተያዝሽም ነበር። የሚሻለውንም ምረጪ ስምሽንም ንገርኝ፣ ሽም በይኝ ቅድስ ኢየሉጣ መልሳ ለእርኩማና ማልእክት አልስግድም አላመልክምም አልሰዋምም አለችው። መኮንኑም ዳግመኛ እንዲህ አላት፣ ስምሽ ማን ነው ንገርኝ። ቅድስ ኢየሉጣ እኔ የክርስቶስ ባሪያ ክርስቲያን ነኝ አለችው። መኮንኑም የሚረባሽ የሚጠቅምሽ የለም አላት። ይሄ ስንፍናሽ ነው። ነገር ግን ንገሪኝ ስምሽ ማን ነው? ያለ ጊዜሽስ እንዳትሞቼ አላት። ቅድስት እየሉጣን መልሳ እኔ ክርስቲያን የክርስቶስ አገልጋይ እንደሆንኩ ነገርኩህ፣ አለችው። የስሜን ሞክሼ ልትሰማ ትወዳለህን? በሰው ዘንድ የምጠራበት ስሜ እየሉጣ ነው። መኮንኑን መልሶ እንዲህ አላት፣ የሚሻልሽን ምረጭ፣ እሺም በይኝ፣ ለአማልክቶቼም ሰዊ። ቅድስት እየሉጣን መልሳ ለርኩሳና አማልክቶችህ የሰዋሁበት የምሰዋበት ጊዜ የለም። መኮንኑም መልሶ የኩነኔ ማዕበል ባንቺ ላይ ሳይመጣ ሰው አላት። ቅድስት እየሉጣን መልሳ ይህንን ታደርግ ዘንድ ከወደድክስ ሶስት ዓመት የሆነው ወንድ ልጅ ይፈልጉ ዘንድ ወደ ሀገር ላክ ወደ አንተ የሚያመጡ ዘንድ የምገዛለትን የማመልከውንም እሱ ይነግርሃል አለችው። ያመጡት እሱን ቢካለ ያምጡት እሱን ቢካለ አንተና ዘመዶቼ ያመለካችኋቸውን ርኩሳን አማልክትን አታምልክ ካለኝ፣ እኔ ለጌታዬ ለእግዚአብሔር እገዛለሁ። ያን ጊዜ እለእስክንድሮስ የሦስት ዓመት ልጅ ቅዱስ ቂርቆስን ይፈልጉ ዘንድ ወደ ሀገር ሁሉ ላከ። አላገኙትም፣ የሀገሩን ልጆችም ይሰውሩ ነበርና፣ ሰራዊቱም ከዚያ የጳውሎስ ሀገር አውራጃ ከሚሆን ከሀገር ቅጥር አፋ ወጡ። የቅድስት ኢየሉጣንም ልጅ ቅዱስ ቂርቆስንም አገኙት። የተላኩትም የስንት ዓመት ሕፃን ነው ብለው ጠየቁ። የኢቆንዮን ሀገር አንጌቤናዊት መበለት ሴት ልጅ ሦስት ዓመት ከሦስት ወር ነው አሏቸው። እሷም ከዚያ ሸሸች። ጭፍሮችም ቅዱስ ቂርቆስን ያዙት፣ ወደ እለ እስክንድሮስም ወሰዱት። ይህ ሕፃን ለመኮንኑ የሚለው ነገር እንዳያጣ እኛ እንጠራጠራለን እያሉ ከክርስቲያን ወገን ነውና ቅዱስ ቂርቆስን ወደ እለእስክንድሮስ አመጡት እለእስክንድሮስም እንደሚያምር በመልኩም መልካም እንደሆነ ባየ ጊዜ አንተ ህፃን ደስታ ይገባሃል አለው ቅዱስ ቂርቆስን መልሶ ደስተኛ ነህ አልከኝን ለአንተ ግን ደስታ የለም እግዚአብሔር ለክፉ ሰዎች ደስታ የላቸውም ብሏልና መኮንኑም አንተ ህፃን ሳልጠይቅህ ይህን ያህል የመለስክልኝን አለ ቅዱስ ቂርቆስን መልሶ በዚህ የበዛ ቃል መልስልሃለሁ። አለው። ለእስክንድሮስም ስምህ ማነው ንገረኝ አለው። ቅዱስ ቂርቆስም ከንጹሕ ምንጭ ከማይጠፋ ከንጹሕ ውሃ የተገኘሁ የክርስቶስ አገልጋይ ክርስቲያን ነኝ አለው። መኮንኑም እንዳትሞት ስምህን ንገረኝ አለው። ቅዱስ ቂርቆስም መልሶ የክርስቶስ አገልጋይ ክርስቲያን እንደሆንኩ ነገርኩ። ሌላ ስሜን እናቴ ሰየመችኝን እናቴ የሰየመችኝን ያጠመቀኝ ካህን ያወጣለኝንም ከወደድህ በእግዚአብሔር ዘንድ ስሜ ቂርቆስ ነው። መኮንኑም ቂርቆስ እሺ በለኝ፣ ላማልክትም ሰዋ። ካደግህ በኋላ ላማልክት ትገዛለህ። ከሚያመልኳቸው ነገሥታት ይልቅ በሥጋህም ታላቅ ትሆናለህ። ብዙ ወርቅ ብርም ታገኛለህ። ይህን ነገር ሰምተውም ነገሥታቱ ይወዱሃል። በእነሱም ዘንድ የተወደድክ ትሆናለህ። የሰማዩንም መኋላ ታገኛለህ አለው። ቅዱስ ቂርቆስም መልሶ የዲያብሎስ አበጋዙ ዙ ከኔ ራቅ ለማለት ለማሳት የተናቅህ ወርቅህ ብርህ ለጥፋት ከአንተ ጋር ይሆን ጸጋ እግዚአብሔርን በገንዘብህ ድል የምትነሳው ይመስልሃልና ይመስልሃልን እለእስክንድሮስም መልሶ ያስተማረህ ማን ነው ዘመድ ወይስ በአድ እንዲህ ያለውን ነገር ሁሉ የነገርከኝ አለው የሶስት ዓመት ሕፃን ቅዱስ ቂርቆስም መልሶ ጠይቅ አለው አባቱ ካስተማረው እናቱ ካስተማረችው ወይም ሌላ ካስተማረው የሚናገረው ነገር ማን ነው? ለአንተም የእኔንና የእናቴን ነገር ልሰማ ይገባሃልንም? እለስክንድሮስም ያን ጊዜ ሕፃኑን ተሸክመው በልብስ ሲጠቀልሉት እና ይገርፉት ዘንድ አዘዘ። ቅዱስ ቂርቆስንም ሲገርፉት አይኑን ወደ ሰማይ አቅንቶ በታላቅ ቃል ከእግዚአብሔር ዘንድ ጮኸ እንዲህ ብሎ፣ አቤቱ አመሰግንሃለሁ፣ ልቤ የሚያመሰግንሃል። መንፈሴም ከሕዝነ ልቦናዬ ጋር ዘወትር ያመሰግነሃል። ሁሉም በአንድነት ይጸልያል፣ አንተንም ያመሰግንሃል። በዚህ ዓለም በሽግር እንዳልወድቅ በወዲያኛውም ዓለምም ወደ ደይን እንዳልወርድ አቤት ወደ አንተ ተማጸ ነው፣ አንተ ሀያል ነህና የማትሞትም ንጉሥ ነህና። እርሱም በምድርተኛ በሥጋውም ምንም ምን መከራ አላገኘውም። ቅድስት ኢየሉጣንም ወደ ፍርድ አደባባይ ያመጧትና ሕፃኑንም ያራቁት ዘንድ አዘዘ። እናቱንም አመጧት። መኮንኑም ቅድስት ኢየሉጣን የሕፃን ልጅሽ ጣዖታቱ አማልክት እንደሆኑ አመነ አላት። ቅድስት ኢየሉጣም እኔ ከአፉ ሰማ ዘንድ ወዳለሁ አለች። ያን ጊዜ ሕፃኑን ያመጡ ዘንድ አዘዘ። ቅድስት ኢየሉጣም ሕፃኑ በመኮንኑ ፊት ቁሞ አይታ ዓይኗን ወደ ሰማይ አቅንታ እግዚአብሔርን አመሰገነች። ዓለምን ሁሉ የያዝክ ጌታ እግዚአብሔር ሆይ የምሕረት ጌታ አመሰግንሃለሁ ለልጄ ይቅርታህን ሰጥተሃልና የሰማይና የምድር አምላክ ሰማይን የፈጠርክ ምድርንም በውሃ ላይ ያጸናህ ነፋስንም በቦታው ኮከብንም በሰማይ ምድርንም በፍሬ አበባ ያስጌጥህ እግዚአብሔር አምላኬ ሆይ ከወዴ ለወጣ ለልጄ የማይጠፋ አክሊልን ስጠዋለች። ያን ጊዜም ከሰማይ ቃል መጣ። ልጄ መኚ፣ ይህ የምታየው ልጅሽ የሚበልጥሽ ነውና የማይጠፋ ዘውድን ከሚቀበሉ ይልቅ ኃይሉ የበረታ ነው። ነገር ግን ከዚህ በኋላ የኩነኔ መብልን በእናንተ ላይ ያመጡ ዘንድ አላቸው። አንቺ ትሸሺ ዘንድ አለሽ። ልጅሽ በጠራችሁለት በተጠራችሁለት ጽዋ ይበልጥሻል። ወደ እኔ በመጸለዩ ፍርሃትን ካንቺ ያርቃል። ያን ጊዜም ቅድስት ኢየሉጣ ልጄ ማንን ትወዳለህ አለች። እግዚአብሔር አንተን ሰጥቶኛልና ማንን አምላክ ነው ትላለህ። ቅዱስ ቂርቆስም እናቴ ሆይ አትፍሪ አለ ከእኔ የአሮጌ ልብስን ያወጣ በሱ ጥምቀት የማይጠፋ አዲስ ልብስን ያለበሰ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ዘንድ እኔ ካንቺ ጋር አለሁ። እለስክንድሮስም ይህን መረጣችሁን አለ። ቅዱስ ቂርቆስም መልሶ አንተሶ ወደ ገሃነም ለኩነኔ ትመክረኛለህ፣ ሕይወታችን ለእኛ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ነው አለው። እለስክንድሮስም ያን ጊዜ ጨውና ሰናፍጭ አምጦ አለ። አፍንጫቸውንም ይገልጡና ይዟቸው ዘንድ አዘዘ። ጨውና ሰናፍጭ በአፍንጫቸውም ጨመሩ። ከዚህ በኋላ ቅዱስ ቂርቆስ ሕግህ ከማርና ከስኳር ላፌ ይጣፍጣል ብሎ አሰምቶ ተናገረ። ነቢዩ ሕዝቅኤል ከማይዘኗ የመጽሐፍን ራስ ጎረሳት እንዳለ ከማርና ከስኳር ይልቅም ጣፋጭ ጣፈጠኝ አለ። ለስክንድሮስንም የምትፈርድብኝ ፍርድ ዛሬ ከእግዚአብሔር የሚያስክደኝ ይመስልሃልን? እነሆ ጌታችን እግዚአብሔር ከእኛ ጋር ይቆማል ይረዳንማል። ስለዚህ አልፈራም አለው። መኮንኑም መልሶ እሺ በለኝ ልጄ፣ ነገሬን ስማኝ እንዳትሞት፣ ለአማልክትም ስገድ አለው። ቅዱስ ቂርቆስም መልሶ የህይወት የምትለው ለእኛ ሞት ነው። የምትቆጣው ቁጣ ለእኛ ለዘላለም ህይወት ሆነች። አንተ የምትለው ነቢይ የጣመውን መራራ መራራውንም የጣመ ነው ለሚል ወዮላቸው ያለው ነው። መኮንኑም አንተ የምትወደው በትምህርት የከፋ በምልክት የከፋ ነው አለው። ህይወትን ሞት ሞትንም ህይወት ስላለህና ክፉ በጎ በጎም ክፉ ይመስልሃልና። መኮንኑም ወደ ጭፍሮቹ ተመልሶ የተሳሉ የጋሉ ረጃጅም አስራ አራት ጦሮችን አምጦ አለ። ሰባቱን በእናቱ ሰባቱንም በልጇ አድርጎ አለ። ሁለቱን በጆሮ ሁለቱንም በዓይኖቹ፣ ሁለቱንም በእግሮቹ፣ አንዱን በልቡ እንዲያስገቡና ጆሮው ተቃጥሎ ያርም ዘንድ አይኑ ይታወር ዘንድ አይነ ልቦናው በህማም ይጠፋና ፈጥኖም ይሞት ዘንድ አድርጎ አለ። እንደዚህም አደረጉባቸው። እነዚያም ጦሮች በቅዱሳን ሥጋ ተጨመሩ። በእግዚአብሔርም ትእዛዝ የእሳቱ ግለት ከጦሮቹ ጠፋ፣ እንደ ክረምት በረድም ሆኑ። የእግዚአብሔር አገልጋዮችንም አቀዘቀዛቸው። ከዚህም በኋላ አለስክንድሮስ እስክ መክር ድረስ ጽኑ ስርዓትንም በጦሮች እስካስራቸው ድረስ እሰሯቸው ብሎ አዘዘ። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ሰማዕት የሆነ የቅዱስ ቂርቆስና የእናቱ የቅድስት ኢየሉጣ ጸሎትና በረከታቸው በአገራችን በኢትዮጵያ በደብራችን በደብረ ሰላም በህዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድኃይቱን አነስተኛ መባ እንደተቀበልክ ለሁልጊዜም የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህም ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያ ሐዋርያት ሰማዕታትና ጻድቃን ትጉሃን መላእክትና ፍጹም አንደናግል እንዲሁም ደጋጎች መነኮሳት ሆይ፣ ልጃ ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን የጉባኤ ቦታ አባርኩ። ይህን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ በእር ቀርጾ የጻፈውና ያጻፈውን ወይም በማህተም ያሳተመውን ከግእዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ህሊና የሰማውን ያደመጠውንም በደለኛን ሁሉ በአማላጅነቷ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ በቅድስተ ቅዱሳን በድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አገራችንን ኢትዮጵያ በቸርነቱ በአይነ ምሕረቱ ይመልከትልን ለዘላለሙ አሜን። አቡነ ዘበሰማያት